አስመራ ላይ የታየው የኤርትራ የአየር ኃይል ትርኢት ወይስ የሐሰት ወሬ? እንደምን አላችሁ ተመልካቾቻችን። በዛሬው ዕለት አእምሯችሁን የሚያነቃና እውነትን ከሐሰት እንድትለዩ የሚያግዝ እጅግ በጣም አስፈላጊ ጉዳይ ይዘንላችሁ ቀርበናል። በቅርብ ቀናት በማኅበራዊ ሚዲያ ላይ እጅግ በጣም አነጋጋሪ የሆኑ ምስሎች ሲዘዋወሩ ነበር። እነዚህ ምስሎች የኤርትራ አየር ኃይል በአስመራ ባደረገው የነጻነት በዓል ላይ ያሳየው አስደናቂ የአየር ትርኢት በሚል ርዕስ በሺዎች የሚቆጠሩ ሰዎችን አእምሮ ያወኩ፣ ስሜት ያጫሩና የበርካቶችን ምናብ የገዙ ነበሩ። ከነዚህ ምስሎች ጋር በተያያዘ የኢትዮጵያና የኤርትራ ግንኙነት ወደ ውጥረት እየገባ ነው የሚሉ አስተያየቶችም ጭምር ሳይቀር ተስተናግደዋል። ነገር ግን እዚህ ጋር አንድ ጥያቄ አለ። እነዚህ ምስሎች እውነት ናቸው ወይስ ሌላ ታሪክ አላቸው? የኢትዮጵያ ቼክ ያደረገው ጥልቅ ማጣራት ግን እውነታው ከሚናገረው ፈጽሞ የተለየ መሆኑን አሳይቶናል። የብሔራዊ በዓል ድምቀትና ያልተጠበቀው መረጃ። ግንቦት 17 ኤርትራውያን በሀገር ውስጥም ሆነ በውጭ ሀገር በኩራትና በድምቀት የሚያከብሩት የነፃነት በዓላቸው ነው። ዘንድሮም በአስመራ ከተማ ፕሬዚዳንት ኢሳይያስ አፈወርቂን ጨምሮ ከፍተኛ የመንግስትና የወታደራዊ አመራሮች በተገኙበት በተለያዩ ትርኢቶችና ዝግጅቶች የታጀበ አስደናቂ ክብረ በዓል ተከናውኗል። ይህ የብሔራዊ ክብርና የትግል መንፈስ የሚታደስበት ዕለት በሕዝብ ልብ ውስጥ ልዩ ስፍራ አለው። የዚህን ክብረ በዓል ድምቀት ከፍ የሚያደርግ ነበር የተባለው ግን የማህበራዊ ሚዲያ ገጾችን ያጥለቀልቀው የኤርትራ አየር ኃይል አስመራ ላይ ያደረገው የአየር ትርኢት የተባለው ነገር ነው። እነዚህ ምስሎች ጀቶች ሰማይን ለሁለት ሲሰነጥቁ፣ አስደናቂ እንቅስቃሴዎችን ሲያደርጉ የሚያሳዩ ነበሩ። ብዙዎች በምስሎቹ ተደንቀው የአየር ኃይሉን ብቃት አሞካሽተዋል። ሌሎች ደግሞ እነዚህን ምስሎች እንደ የኃይል ማሳያና የግንኙነት ማሻከሪያ ምልክት አድርገው ተርጉመዋቸዋል ስሜታችንን የሚነኩ ምናባችንን የሚገዙና አእምሯችንን የሚሰርቁ ምስሎች ነበሩ የውሸት ወሬው ከየት መጣ ታዲያ እነዚህ ሁሉ ስሜቶችና ትርጉሞች የተሰጡባቸው ምስሎች እውነተኛ ናቸው ወይ የኢትዮጵያ ቼክ ይህንን ጥያቄ ለመመለስ ጥልቅ ምርመራ አካሂዷል የምስል ፍለጋ መሳሪያዎችን ሪቨርስ ኢሜጅ ሰርች ኢንጂንስ በመጠቀም የምስሎቹን አመጣጥ ለማወቅ ተሞክሯል። እናም የተገኘው ውጤት እጅግ አስደንጋጭ ነው። እነዚህ ምስሎች አዲስ የተነሱ ሳይሆኑ ከዓመታት በፊት የተለያዩ የመረጃ መረቦችን ሲያጥለቀልቁ የቆዩ ናቸው። አንዳንዶቹ ከ15 ዓመታት በላይ ዕድሜ ያላቸው ናቸው። አንዳንዶቹ ከሩሲያ የጦር ጀቶች ስልጠና ጋር የተያዙ ሲሆኑ፣ ሌሎቹ ደግሞ ከሌሎች ሀገር የአየር ኃይል ትርዒቶች የተወሰዱ ናቸው። ይህ ማለት ምስሎቹ ከኤርትራ ነፃነት በዓል ጋር ምንም አይነት ግንኙነት የላቸውም። ይልቁንም ከአውር ውጭ ወጥተው ህዝብን ለማሳሳት የታሰቡ ናቸው። ይህንን ስንነግራችሁ የምንፈልገው ወሬ ማርገብ ሳይሆን የውሸት መረጃ ምን ያህል በቀላሉ ሊሰራጭና ምን ያህል ጉዳት ሊያደርስ እንደሚችል እንድትገነዘቡ ነው። አንድ የውሸት ምስል፣ አንድ ያልተረጋገጠ ዜና የሀገራትን ግንኙነት ሊያሻክር ህዝቦችን ሊያጋጭና አላስፈላጊ ፍርሃትና ጭንቀት ሊፈጥር ይችላል። ይህ የአየር ላይ ትርዒት ሳይሆን የውሸት ወሬ ትርዒት ነው። ከታች በዲስክሪፕሽን ላይ ያስቀምጥንላችሁን ሊንክ በመጫን ከዓመታት በፊት የተጋሩ ምስሎችን መመልከት ትችላላችሁ። የውሸት መረጃ አደጋና የመረጃ ማጣራት ኃላፊነት። በዘመናችን መረጃ እንደውሃ ሆኗል። በየሰኮንዱ በሺዎች የሚቆጠሩ መረጃዎች ወደኛ ይጎርፋሉ። ነገር ግን ይህ የመረጃ ጎርፍ እውነትን ከውሸት የመለየት ፈተና ይዞ ይመጣል። የውሸት መረጃ እንደ ተላላፊ በሽታ ነው፤ በፍጥነት ይሰራጫል፣ ህብረተሰብን ይጎዳል፣ እና ለመቆጣጠር ይከብዳል። በተለይ እንደ ጦርነት፣ ሰላምና የሀገራት ግንኙነት ባሉ ስስ ጉዳዮች ላይ የሚሰራጩ የውሸት መረጃዎች የሚያስከትሉት ጉዳት ከፍተኛ ነው። የእሁዱ የኤርትራ የአየር ትርዒት ለዚህ አይነተኛ ምሳሌ ነው። ታዲያ እኛ እንደ ግለሰብ ምን ማድረግ እንችላለን? የመረጃ አቅራቢዎች ኃላፊነት አለባቸው፣ ነገር ግን ተቀባዮችም የራሳቸው ድርሻ አላቸው። አንደኛ ምንጩን ማጣራት፣ መረጃ የመጣው ከየት ነው? የታመነ ምንጭ ነው ወይ የሚለውን መጠየቅ። ሁለተኛ ምስሎቹን መመርመር፣ ምስሎቹ እውነት መሆናቸውን በምስል ማጣሪያ መሳሪያዎች መፈተሽ። ሶስተኛ የተሳሳተ መረጃን አለማጋራት እውነቱን እስካላረጋገጥን ድረስ ማንኛውንም መረጃ ከማጋራት መቆጠብ ይኖርብናል። ለሐሰት ወሬዎች ሰለባ እንሁን። ተመልካቾቻችን፣ እውነታው ሁሌም አሸናፊ ነው። በጥርጣሬ ውስጥ ስንሆን ማረጋገጥ አለብን። ጥያቄዎችን መጠየቅ አለብን። እነዚህ የውሸት ምስሎች የኤርትራን አየር ኃይል አቅም ለመናገር አልተቻላቸውም። ይልቁንም የውሸት መረጃን አደገኛነትና የመረጃ ማጣራትን አስፈላጊነት በሚገባ አሳይተውናል። የኤርትራ ሕዝብ የነጻነት በዓሉን በድምቀት አክብሯል። የሀገሪቱም አየር የራሱ የሆነ አቅምና ብቃት አለው። ነገር ግን እውነታው በውሸት ጭጋግ እንዲጋረድ አንፍቀድ። የሐሰት ወሬዎች ሰለባ እንሁን። እያንዳንዳችን የመረጃ ጥር እንሁን። በሚቀጥለው ጊዜ ተመሳሳይ ምስሎች ወይም መረጃዎች ሲደርሷችሁ ታሪክ አጣሪ ሁኑ፣ እውነትን ፈልጉ። በዚህ መንገድ ብቻ ነው የውሸት ወሬዎችን ኃይል የምናዳክመውና እውነተኛውን ታሪክ ለትውልድ የምናስቀምጠው። ለዛሬ ይህን ይመስል ነበር። መልካም ጊዜ ይሆንላችሁ።